ተዋሕዶ ወጣቶች ላይ እኔ እምነት አለ። ማዕተቡ አንገቱ ላይ አለ። ወጣት ኃይል ነው ግን መሪ ይፈልጋል። መሪውን ይዞ ማን ይንዳው? ሚካኤል ሰይፉን ብልጭ ሲያደርግ አጋንንት ይረግፋሉ። ደስ ይበላቸው ረግፋሉ ይሆን አትግደሉን፣ ታላቅ የቤተ ክርስቲያን የልጅነት የጨዋነት ጥሪን ሰላም፣ እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። እንኳን ለታላቁ ለገና ነው መልአክ ለቅዱስ ሚካኤል ዓመታዊ ክብረ በዓል በሰላም አደረሰን አደረሳችሁ። ዛሬ እንግዲህ የምንመለከተው በዚህ በቅዱስ ሚካኤል በዓል ላይ ወጣቱ ምን አይነት ትዕይንቶችን ሲያሳይ ነበር፣ በዓሉስ አከባበሩ ምን ይመስል ነበር የሚሉ ነገሮች እንመለከታለን። ያርሲ ወገኖቻችንን ያረሱ ወገኖች አሉ እንግዲህ የቅዱስ ሚካኤል በዓል በሚከበርበት በአደባባይ አትግደሉን ብለው ይዘው ይወጣሉ። ያንንም እንመለከታለን። ስለ በዓሉ አከባበር እንዴት እንደሆነ ይላችሁ ቀርቤ ያለው እስከ መርሐ ግብሩ ፍጻሜ ድረስ አብራችሁን ቆዩ። ይህ ቪዲዮ ላይክ በማድረግ በኮሜንት ሴክሽን ላይ ደግሞ ቅዱስ ሚካኤል አባቴ እያላችሁ እንድትጽፉ በሉ፣ ልዑል እግዚአብሔር ስም ጠይቃችኋለሁ። እስቲ ከሁሉ በፊት ያለውን አከባበሩን ያከባበሩን ድባብ ላስቃኛችሁ።

እንደተከታተላችሁት ነው ከሌሊቱ ጀምሮ በተለያዩ አድባራትና ገዳማት የነበሩ ነገሮችን ነው ሳስቃኛችሁ የነበረው። በተለይ በየካ ሚካኤል ወጣቱ ደግሞ እንግዲህ ይህንን ህዳር ሚካኤልን፣ የሰኔ ሚካኤልን እና የቃና ዘገሊላ ጥር 12 የሚከበረውን በዓል በታላቅ ድምቀት ነው የሚያከብሩት። በተለይ የካ ሚካኤል ለየት ባለ ሁኔታ ሾላ የሚገኘው ማለት ነው ለየት ባለ ሁኔታ ይከበራል። ወጣቱ ራሱ በነቂስ ወጥቶ እንደው የዝግ ነው የሚመስላችሁ? በእውነት ይሄ ሁሉ ህዝብ ያውም ዛሬ የስራ ቀን ውሎ ይሄ ሁሉ ህዝብ አለ ወይ? በተለያየ ቦታ ስናስብ በመቶ ሺዎች፣ በአንድ ቦታ በአንድ ደብር ላይ በመቶ ሺዎች የሚቆጠሩ ምዕመናን ናቸው የተገኙት። በርካታ ምዕመናን በአንድ ላይ ተሰባስበው እንግዲህ አዲስ አበባ ላይ ብቻ ከአራትና ከአምስት ሚሊዮን ህዝብ በላይ ይህንን በዓል እንዳከበረው ይገመታል። በተለያየ ቦታ ተከብራል። እንግዲህ ሊቀ መላእክት ቅዱስ ሚካኤል ወደ አምላክ አቅርቦ ያማልደናል። በረከትን ያሰጠናል። አሳዳጊያችን ነው። ሁላችሁም ይህንን ገናና መላክ ትወዱታላችሁ እና በዚህ አይነት ተከብራል ማለት ነው። እንግዲህ እንዲህ አይነት የቤተክርስቲያን ልጆች እንዲህ አይነት የቤተክርስቲያኒቷ ወጣት ልጆች ነው ያሉት። እነዚህ ልጆች የሚይዛቸው አካል ቢኖር እነዚህ ለእነዚህ መንጋ እረኛ ሕፃን፣ አባቶቻችን እረኞቻችን ናችሁ። ይህንን መንጋ በአንድነት ያዙ። ምንም ማድረግ ትችላላችሁ፣ ሀይል አላችሁ። ወደ ፈጣሪ በጋራ እንጸልይ፣ በጋራ ሃይማኖታችን እናስጠብቅ የምንለው ይሄን ያህል የቤተ ክርስቲያኒቷ ልጆች ወጣቶች ስላሉ ነው ማለት ነው። እንግዲህ እስቲ አንድ ቪዲዮ ላስቀኛቸው ቴዶዘፍሮ ፋይል ትናንት አንድ ያቀረበው ከዚህ ከአርሲ ግድያ ጋር ተያይዞ እነዚህ በኮሚቴነት የሚሰሩ አካላቶች ነበሩ። ስሙ፣ አትግደሉን። ታላቅ የቤተ ክርስቲያን የልጅነት የጨዋነት ጥሪን በነገ ዕለት የቅዱስ ሚካኤልን ዓመታዊ የንግስ በዓል በምናከብርበት አጥቢያ አብያተ ክርስቲያናት ሁሉ ታቦት ሲዞር እናሰማለን። በምን በጽሁፍ ብቻ አራት የተመረጡ ጽሁፎች አሉ። እነዚህም በጨዋነት ጽፈን እናሳያለን። እኛም ያልተገደልነው አርሲ ስላልሆንን ነው። የአርሲ ወገኖቻችንን በፍጹም መርሳት የለብንም እና ሁላችንም ሰላማዊ ጥሪያችንን እናሰማለን። አንድ ትኩረት ለአርሲ ኦርቶዶክሳውያን ወገኖቻችን፣ ሁለት ፍትህ ለአርሲ ሰማዕታት ወገኖቻችን፣ ሶስት ሞት በቃን፣ አራት አርሲ ትጣራለች ከነዚህ የመረጥነውን ጽሁፍ በተገኘው ቁሳቁስ ሁሉ በመጻፍ በኮምፒውተርም በፓርከርም በነገ ሁለት ታቦት ሲዞር ምንም አይነት ተጨማሪ ድምፅ ሳናሰማ እናሰማለን እናስመለክታለን ማለት ነው። ይህ ቪዲዮ ለመላው ባለማህተብ እንዲደርስ ባለማህተቦች የሆንን ሁላችን ዲዩት ሼር፣ ኮፒ ሊንክ፣ ሪፖስት ሁሉንም ነገር እያደረግን በ24 ሰዓት ውስጥ ለብዙሀን እንዲዳረስና አዎ በዚህ በዓል ላይ አትግደሉን የሚሉ የተመረጡ አራት ጥቅሶችን አራት መፈክሮችን ይዘው እንዲወጣ ተጠይቆ ነበር ይሄን ተከትሎ እንግዲህ ብዙዎች ስለ አርሲ ዝም አንልም ብለው ድምጻቸውን አሰምተዋል እንግዲህ እስቲ ይህን ወጣት ተመልከቱት እንዳያችሁት ነው እንግዲህ ጥቁር በመልበስ አትግደሉን የሚሉ ፍትህ ለአርሲ ወገኖቻችን የሚሉ ነገሮችን ይዞ በአደባባይ ሲንቀሳቀስ ነበር እንግዲህ ብዙዎችን በዚህ ላይ ድምጻቸውን እያሰሙ እንደሚገኝ እያየን ነው እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጣቶችን ከያዝን ብዙ ነገር ማድረግ እንደሚገባ ደግሞ መምራችን ይናገራሉ። በኦርቶዶክስ ተዋሕዶ ወጣቶች ላይ እኔ እምነት ማተቡ አንገቱ ላይ አለ። ወጣት ኃይል ነው፣ ግን መሪ ይፈልጋል። መሪውን ይዞ ማን እንዳው ቤተ ክርስቲያን በወጣቶች ላይ የማትሰራ ከሆነ በእውነት ትልቅ ፈተና ይገጥማታል። የእንቁላል ጣፋጭ ነገሩ አስኳሉ ላይ ነው። የሰው ጣፋጭ ነገሩ ወጣትነቱ ላይ ነው። ለልማትም ለጥፋትም ወጣት ቅርብ ነው። ይሄ ሩሲያዊው፣ ራሽያዊው ስታሊን እሱ ምንድን ያደርጋል? ዲያቆን ነበር፣ ለቅስና ማረግ ታጭቷል። ከታጨ በኋላ ምንድን ያደረገ? የመጨረሻውን የቴዎሎጂ ትምህርት እናቱ መክፈል ሲያቅታት ተበሳጭቶ ከቤተ ክርስቲያን ወጣ። ከወጣ በኋላ ምንድን ያደረገ? መጀመሪያ ፓታሪኮችና ጳጳሳትን ወደ እስር ቤት ከተተ፣ አብያተ ክርስቲያናትና ገዳማትን በቦምብ አጋየ። ጋየ 26 ሚሊዮን ሰው ገደለ። አንድ ሚሊዮን ዩክሬናውያንን በአደባባይ ረሸነ። የክርስቶስን የቅዱሳንን ስዕል ከሰዎች ቤት አውጥቶ የራሱን ስዕል ተካ። ከቤተ ክርስቲያን ውስጥ የወጣ ግን ወጣት ነው። አንዳንድ ጊዜ መያዝ ያለብንን ወጣት ሁላችን፣ ገንዘብ ያለው በገንዘቡ እውቀት ያለው ተባብረን የማን ይዘው ከሆነ ጠላት በመጣ ቁጥር ማልቀስ ብቻ አይደለም። እማን ይዘው ከሆነ እዚህ እግዚአብሔርን ፈርቶ ከወጣ እዛ ማንም ሊመልሰው አይችል። ከቤተ እግዚአብሔር የወጡ ሰዎች ማንም አይመልሳቸው። በክፋት ተወዳዳሪ የላቸውም። ስለዚህ አሁን የመጣብን ፈተና ወጣቱን ከቤተ ክርስቲያን የማፍለስ ስራ ስለሆነ በወጣቱ ላይ ኃላፊነት ወስደን ሁላችንም ልንሰራ ያስፈልጋል። ፈቃደኞች ነን እኛ እንደው ለአንድ ወርም ለሁለት ወርም መተን በነገር ሃይማኖት በስነ ምግባር ትምህርት ሃይማኖት ትምህርት ከታነጥን፣ ዶግማዋን ጠኖናዋን ስርዓቷን ጠንቅቀን ካወቅን እኛ ከተማርንና፣ አንድ የምንወልዳቸው እናስተምራለን፣ ሁለት ከፍ ያሉና አባቶቻችንም ጭምር ማስተማር እንችላለን። ልንገራችሁ፣ እምነት የሌለው እውቀት ሙያ ነው። እውቀት የሌለው እምነት ደግሞ መሰረት የሌለው ቤት ነው። አዎ፣ እንደተከታተላችሁት ነው። ባይዘዌ በደንብ እንዲታሰብ የምንፈልገው እኛ ሰዎችን ለመግደል ወይም ለማጥፋት ወይም ለመጨፍጨፍ አይደለም። እሺ፣ የምንደራጀው አባቶች ምሩን፣ አንድ አድርጉን የምንለው ለዚህ አይነት ሁኔታ አይደለም። እንዲህ አይነት አላማም ያለን ፖለቲካዊ አላማ ማለት ለምሳሌ ፖለቲካ አንተ ውረድ እኔ ልንገስ ነው አይደል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የሚገኙ ወጣቶች ሃይማኖታችንም እንዲህ አይነት ነገሮች ነው። አንተ ውረድና እኔ ልቀመጥ ይልቅ፣ እኔ ትቢያ ነኝ እኔ መቀመጥ አልችልም የሚሉ አስተምሮች ነው እኛ ያለን። ማንም ፖለቲካ ውስጥ የሚገባ አካል የለም። እንደራጅ አንድኑን ስንል ፖለቲካውን ሳይሆን በጋራ በአንድነት ሃይማኖታችንን የምናስከብርበት ሁኔታ፣ ሃይማኖታችንን የምንጠብቅበት ሁኔታ። ማንም ተነስቶ በተነስ ብደስ ባለው ሰዓት ይቺን ቤተክርስቲያን ልጆች መግደል የለበትም። ማዕተብ ስላሰሩ ማንም እየተነሳ እኛ ላይ ግድያን ሊያውጅ የሚችል የለም። ስለዚህ በአንድነት መደራጀት ከአባቶቻችን ስር ሆነን ከመንግስት ጋራ በጋራ ሆነን በሃይማን እኛ ሀገራችን ናት። ኢትዮጵያ ለእኛ ለኦርቶዶክሳውያን ይቺ ኢትዮጵያ ታስፈልገናለች። ሀገራችን ናት፣ እናስብላታለን። የደም መሬት እንድትሆን አንፈልግም። አንዳንድ አካላቶች ኦርቶዶክሳውያንን በመግደል የደም መሬት ሊያደርጉ የሚፈልጉ አካላቶች አሉ። ባይዘው የኦርቶዶክሳውያንን ገላችሁ አጨርሱ። ኦርቶዶክሳውያንን ገለን ኢትዮጵያ ላይ የእግዚአብሔር ምስጋና ይቋረጣል ብላችሁ የምታስቡ ከሆነ ይህ ትልቅ ጅልነትና ሞኝነት ነው። መቼም ምስጋናው አይቋረጥም ማለት ስለዚህ በጋራ አንድ እንሁን። አባቶች ይህ መንጋ ታስጨርሱ ነው እያልን እየጠየቅን ያለ ነው ማለት ነው። መረጃዎችን ለመለዋወጥ፣ ለመተጋገዝ፣ ለመደጋገፍ፣ ለመረዳዳት፣ ከምንም በላይ ሃይማኖታችንን ለመጠበቅ ለቤተ ክርስቲያናችን ዘብ ለመቆም የሚመለከተውን አካል በጋራ በህብረት በተናጠል ሳይሆን በጋራ በህብረት ለማናገር ነው። ስለዚህ የአርሲ ወገኖቻችንን አንረሳቸውም ማለት ስለእኛ ሲሉ መስዋዕትነትን የከፈሉ እኛም ነገ አርሲ ስላልሆንን ነው እንጂ፣ ዛሬ ይህን ቪዲዮ እኔም ልቀርጽ፣ እናንተም ልትከታተሉ አችሉም ነበር። ስለዚህ ሊቀ መላእክት ቅዱስ ሚካኤል ዲያብሎስን እንደረገጠው፣ ይሄ ሀገራችን ላይ የመጣውን መቅሰፍት የመጣውን ማዓት ይርገጥልን ለማለት እወዳለሁ። እሺ አንዳንድ ነገሮችን እናድምጥና እንጨርሳለን። አንድ እውነት እንዳንስት አደራላችኋለሁኝ። አንድ እውነት እንዳንስት ቅዱስ ሚካኤል፣ ቅዱሳን መላእክት፣ ቅዱሳን ሁሉ መቤታችን ያማልዱናል ያስታርቁናል። የሚያማልዱንና የሚያስታርቁን ግን ሁለት ነገር ስናሟላ ነው። አንደኛው በቃል ኪዳናቸው በአማላጅነታቸው የምናምን ከሆነ ብቻ ነው። አንደኛው እሱ ነው። እሱ ብቻ ግን በቂ አይደለም። ቅዱሳን እንዲያማልዱን፣ ቅዱስ ሚካኤል እንዲያማልደን፣ እግዝእትነ ማርያም እንድታማልደን እሱ ብቻ በቂ አይደለም። በዚህ ዘመን ብዙ ሰው ቅዱሳን ያማልዳሉ የሚለውን መቀለጃ አድርጎታል ከመናፍቀን ባልተናነሰ መንገድ። ለምሳሌ ብዙ ሰው እንደ ልቡ ሲዘል ይውልና አንተ ተው ንስሐ ግባ ሲባል አይ ችግር የለውም መሬታችን ታማልደኛለች ቅዱሳን ያማልዱኛል ይላል። ይሄ በቅዱሳን ላይ መዘበት ነው። በኋላ ታሪኩ ላይ ያመጣላችኋለሁ። ቅዱስ ሚካኤል መላከ ምሕረት እንደሆነው ሁሉ እምቢ ስንል መላከ መዓት ይሆናል። ቅዱስ ሚካኤል አማላጅ ብቻ አይደለም፣ ቀጭም ጭምር ነው። አስታራቂ ብቻ አይደለም፣ አስቀጭም ጭምር ነው። አዎ እስራኤልን እንዳዳነ ሁሉ እስራኤል እንዲጠፉም ታዞ መጥቶ አድርጎታል። ይህን ማወቅ አለብን እና የቅዱሳንን ቃል ኪዳን እንመን። ነገር ግን በቅዱሳን ቃል ኪዳን ላይ አንዘብት፣ አንቀልድ አንድ ክርስቲያን መድኃኒታችን ኢየሱስ ክርስቶስ እግዝትነ ማርያም በቅዱስ ዮሐንስ ወንጌል ምዕራፍ ሁለት ቁጥር አምስት ላይ ብላ ምንድን ያስተማረችን እግዝትነ ማርያም ኩሎ ዘይቤለክሙ ግበሩ የሚላችሁን ሁሉ አድርጉ። መጀመሪያ አንድ ክርስቲያን ክርስቶስ መድኃኔ ዓለም የሚለውን ነው ማድረግ ያለበት። ክርስቶስ መድኃኒታችን የሚለውን ነገር ሆን ብለን እየጣስነ እግዝትነ ማርያም ታማልደናለች ብለን እንዳንጠብቅ፣ ቅዱስ ሚካኤል ያማልደናል ብለን እንዲያውም ይቀጡናል፣ ይጣሉናል እሱን ነገር እንዳንረሰው፣ በቅዱሳን ቃል ኪዳን ላይ አንቀልድ። ቃል ኪዳን እንዴት ነው የሚሰራ ካላችሁ፣ የቅዱሳን አማላጅነት የሚሰራ እንዴት ነው፣ ቅዱሳን የሚያማሉን ስለኛ አይደለም ስለ እግዚአብሔር ቸርነትና ስለ እነሱ ቅድስና ነው። ነገር ግን ደግሞ ያ በባዶ ሜዳ አይደለም። እኛ አንደኛ፣ ቅድም እንዳልኳችሁ ቅድስናቸውን ማመን አለብን፣ ቃል ኪዳናቸውን ማመን አለብን፣ መማፀን አለብን አንድ። እሱ ብቻ በቂ አይደለም ብያችኋለሁ ቅድም። ሁለተኛ የሚያስፈልገው ነገር ምንድን ነው? ክርስትናን የቻልነውን ያክል መኖር አለብን። ተኝተን አደለም ቅዱሳን የሚያማልዱን። ተንጋለን አደለም ቅዱሳን የሚያማልዱን። ህግጋትን አቅማችን የቻለውን ያክል እየፈጸምነ ብቻ ነው አንድ ክርስቲያን መድኃኔ ዓለም ኢየሱስ ክርስቶስ በወንጌል ሐዋርያት በሲኖዶሳቸው በየመልእክቶቻቸው ያዘዟቸውን ትእዛዛት አቅሙ የቻለውን ያክል መጠበቅ አለበት ሲያቅተን የቅዱሳን አማላጅነት ያን ይደግፈናል በነገራችሁ ላይ የቅዱሳን ቃል ኪዳን ማማለድ ማለት እኮ ከሳት ማዳን ብቻ አይደለም ከሳት የምንድንበትን ህግ እንድንሰራ እንዲ ቅዱሳን ለመ ቅዱስ ሚካኤልን አባቴ ሚካኤል ከጋን መሳት አደነኝ ብቻ አይደለም ቅዱስ ሚካኤል አባቴ ጌታዬ ኢየሱስ ክርስቶስ ፈጣሪ ፈጣሪ ያዘዘኝን ህግጋት እንድሰራ በአማላጅነት እርዳኝ ብሎ መጸለይ እኳ አንድ ነገር ነው እርዳኝ ብሎ መጸለይ እኳ አንድ ነገር ነው እና ህግጋትም ንፈጽም አለብን ሰባተ ቤተክርስቲያን መጠበቅ አለበት። እሱን እሱን ማወቅ አለብን። እና እችን እንደ ማንሻ እንያዝ። ሚካኤል ሰይፉን ብልጭ ሲያደርግ አጋንንት ይረግፋሉ። ደስ ይበላቸው ረግፋሉ ይወድቃሉ። ሰይፉን ብቻ አይምሰላችሁ። ሚካኤል ደግሞ ትንሽ ይለያል። ምኑን ያነሳል? እጆን ያነሳል። እጁን ሲያነሳ ደግሞ ምን ተጽፎበታል? አካ የተባለ የእግዚአብሔር ስም ተጽፎበታልና ያ ደግሞ የብርሃን ስም ነው። ቡኪላል በቃ፣ አንዴ እጁን ሲያነሳው ጠፈሩ ሁሉ ምን ይሆናል? በብርሃን ይመላል። ለዚህ ነው በዮሐንስ ራእይ ላይ ምድር ሁሉ ከብርሃኑ የተነሳ በራች ይላል። ተመልከቱ፣ የእግዚአብሔር ስም ምንድን ነው? ህይወት ነው፣ ብርሃን ነው፣ ጭን ነው። በዚህ ላይ ደግሞ የተ የቆመው ሚካኤል ነው። ክብር ለዚህ መልአክ ሚካኤል ነው። ኃይላትን ይመራዋል። እዛ ግን ዝቅ ብሎ ዮር ላይ ሚካኤል በብዙ መልኩ ሲሾም፣ ራማ ላይ ደግሞ ነገድ አርባብን የምትወዱት መልአክ ድንግል ማርያምን ያበሰረ የዘካርያስን አንደበት ያተመ በስላሴ ፊት በባለመዋልነት የሚቆመው ተወዳጁ መልአክ ቅዱስ ገብርኤል ያን ነገድ ይመራዋል ማለት ነው። ቅዱስ ሚካኤል ለኢያሱ ተገለጠለት የሰራዊት አለቃ ሆኝ መጥቻ አለሁ ያለው ሚካኤል ነው። ቀድሞ ለሙሴ እንደተገለጠ አሁን ለኢያሱ ተገለጠ። እንዲህም ሆነ ብሎ የሚጽፈው በዛ የተነሳ ነው። በዘጸአት ምዕራፍ 23 ቁጥር 20 ላይ የእግዚአብሔርን መልአክ እነሆ በፊት እልክ አሉ ብሎ ራሱ እግዚአብሔር ለሊቀ ነቢያት ለሙሴ ሲያነጋግረው ተመልክተናል። ወደ አዘጋጀሁት ስፍራ ያገባ ዘንድ በመንገድ ይጠብቅ ዘንድ እኔ መልአክን እልካለሁ። በፊቱ ተጠንቀቁ፣ ኃጢአት አትስሩ፣ ይቅር አይልምና አታስመርሩት፣ ስሜ በእርሱ ነው ብሎ ኃያል የሆነውን ቃል ለሙሴ ሲነግረው እግዚአብሔር ተጽፏል። አሁንም ለኢያሱ እንደዛው ተገለጠለት። እዚህ ጋ ግን ለዛሬ የምወስደው ትምህርት ልብ ብላችሁ የምታዩት በመጀመሪያ ኢያሱ የተመዘዘውን ሰይፍ በእጁ ያዘውን በኢያሪኮ አጠገብ ያገኘውን መልአክ ሲመለከተው ሰው ብሎ ነው የሚጽፈው። ምክንያቱም መጀመሪያ እያሱ ሰው ነው የመሰለው። ስለዚህ የተመዘዘ ሰይፍ የያዘ ሰው እያሱ አንተ ማነህ አለው ነው የሚለው። ምክንያቱም አንድ ሰይፍ የያዘ ሰው መስሎታል። ማነህ? ምክንያቱም በዛ ሰዓት እያሱ ህዝበ እስራኤልን ይዞ ኢያሪኮን ግንብ ለማፍረስ ካህናቱ ታቦቱን ተሸክመው የሚሄዱበት ሰዓት ነበረ። ከእኛ ወገን ወይስ ከጠላት አለው። የእግዚአብሔር መልአክም መለሰ አይደለሁም እኔ የእግዚአብሔር ሰራዊት አለቃ ሆኜ አሁን መጥቻለሁ። ሚካኤል መሆኑን ለእያሱ ገለጸለት። ይህን እያሱ ምን አደረገ? በግንባሩ ድፍት ብሎ ሰገደለት። ምክንያቱም መልአክ ስለሆነ። ወዲያው እያሱ አንድ ነገር ተናገረ። ቅድም ማነህ ብሎት የነበረውን፣ አሁን ጌታዬ ለባሪያው የሚነግረው ምንድን ነው አለ። ምክንያቱም የእግዚአብሔር መላእክትን ክብር እያሱ ያቅ ስለ ነበር። ከመነጋገራቸውን በፊት መልአኩ እያሱን አንድ ነገር አለው። የቆምክበት ምድር የተቀደሰ ነው ስለዚህ የእግርህን ጫማ አውልቅ አለው። እያሱም እንዲሁ አደረገ። ከዚህ ምን እንማራለን? አንደኛ የእግዚአብሔር መላእክት ክብር ይገባቸዋል። የእግዚአብሔር መላእክት ስግደት ይገባቸዋል። የእግዚአብሔር መላእክትን ጌታዬ ብለን እንጠራለን። እያሱ ኦርቶዶክሳዊ። እያሱን በዚህ ትምህርት ውስጥ የምታወት ምንድን ነው? ለመልአኩ ክብር ሲሰጥ፣ የእግሩን ጫማ ሲያወልቅ፣ ለመልአኩ ሲሰግድ፣ እንደገና ጌታዬ ሲለው፣ ይህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ውስጥ ያለው ስርዓት ቀድሞ የነበረ በአዲስ ኪዳን የነበረ በብሉዩ የነበረ ዛሬም ለዘላለም የሚኖር የሚደረገው ሁሉ ነገር መጽሐፍ ቅዱሳዊ መሆኑን ትመለከታላችሁ። ስለዚህ ኢያሱ የእግሩን ጫማ ወጣ፣ ጌታዬ ብሎ ተናገረ፣ ተንበርክኮ ሰገደለት። መልአኩም ኢያሱን አናገረው። ይህ ሚካኤል ነው። እስራኤልን ከግብፅ ባርነት ነፃ ሲወጡ እየመራ ቀይ ባህርን ከፍሎ እንሆ ያሻገራቸው ይህ ሚካኤል ነው። ከሙሴ ጋር የነበረው ይህ ሚካኤል ነው። በኋላም ታሪክ ላይ የባህራንን የሞት ደብዳቤ ቀየረው፣ ይህ ሚካኤል ነው። አፎሚያን ከዲያብሎስ ያዳናት ይህ ሚካኤል ነው። ለብዙዎች ፈጥኖ የደረሰው ይህ ሚካኤል ነው። ዳንኤልን ያረጋጋው ይህ ሚካኤል ነው። መኑ ከማከ የተባለ በክርስቲያኖች ዙሪያ ሁሉ የሚከብ መኑ ከማከ ሚካኤል ማለት ሚካ ዕጹብ ድንቅ ማለት ነው። ኤል ማለት እግዚአብሔር ማለት ነው። ሚካኤል ማለት ዕጹብ ድንቅ የሆነ እግዚአብሔር ማለት ነው። ይሄ ዕጹብ ድንቅ የሆነ እግዚአብሔርን እነሆ ስም የተሸከመ መኑ ከማከ፣ እንዳንተ ያለ ማን ነው የተባለ የእግዚአብሔርን ስም የያዘ ቅዱስ ሚካኤል ሁልጊዜ ሊጠበቀን የታመነ ነው። ሁልጊዜ ሊደግፈን የታመነ ነው። ሁልጊዜ ከዲያብሎስ ቁራኛነት ሊያወጣን የታመነ ነው። ሁልጊዜ በክንፉ ሊጋርደን የታመነ ነው። ሁልጊዜ በብርሃን መስቀሉ ሊባርከን የታመነ ነው። ሌሎች ድንገት እንደ ኢያሱ ያላደረጋችሁ፣ ለመልአኩ ክብር ያልሰጣችሁ ካላችሁ ከዚህ ትምህርት ምን ትማራላችሁ? ኢያሱ መልአኩን ጌታ ያለው መልአክትን ጌታ ብላችሁ ታውቃላችሁ? ኢያሱ ለመልአኩ ተንበርክኮ ሰገደ፣ ሰግዳችሁ ታውቃላችሁ? ኢያሱ መልአኩ የቆመበት ቦታ የተቀደሰ ስለሆነ፣ በቅድስናው ስፍራ ጫማ ማውለቅ ስለሚገባ ጫማውን አውልቆ አከበረ። ዛሬ ጫማ አውልቃችሁ ለእግዚአብሔር ክብር ምትሰጡበት አለ? ይህ ሁሉ የለም። ስለዚህ እግዚአብሔር አምላክ የሰጠን አንድ መንገድ ነችና በዚች መንገድ ውስጥ ሄዳችሁ ይህን ክብር እንድታዩና የዘላለም ሕይወት እንድትወርሱ የእግዚአብሔር ቃል ያስተምረናል። በተረፈ ኦርቶዶክሳውያን በኢትዮጵያ ያላችሁ፣ በአፍሪካ ያላችሁ፣ በአረብ አገር ያላችሁ፣ በአውሮፓ ያላችሁ፣ በአውስትራሊያ ኒውዚላንድ ያላችሁ፣ በአሜሪካ ያላችሁ፣ በላቲን አሜሪካ ያላችሁ፣ በመላው ዓለም ሁሉ ላላችሁ የቅዱስ ሚካኤልን ጥበቃ ለምትተማመኑ ጥበቃው ከእናንተ ጋር ይሁን። የቅዱስ ሚካኤልን አማላጅነት የምትተማመኑ አማላጅነቱ ከእናንተ ጋር ይሁን። ከሚያስፈራ ነገር ሁሉ ይሰውራችሁ። የባህራንን የሞት ደብዳቤ ወደ ሕይወት እንደለወጠ በሕይወታችሁ የሞት የሆነውን ነገር ሁሉ ቅዱስ ሚካኤል ፈጥኖ ደርሶ ወደ ሕይወት ይለውጥላችሁ። ባህራንን ከዲያብሎስ እንዳዳነ ከምትፈሩት ነገር ሁሉ ያድናችሁ። ክንፉ ይጋርዳችሁ፣ መስቀሉ ይጠብቃችሁ። በዓሉን በዓለ ሐሴት ያድርግልን፣ በዓለ ትፍሲት ያድርግልን። የቅዱስ ሚካኤል ጥበቃ አይለየን። ባላችሁበት ሁሉ ልዑል እግዚአብሔር ይባርካችሁ። እግዚአብሔር በረድኤት ከሁላችን ጋር ይሁን። ክብርና ምስጋና ለስሙ ይድረሰው። የቅድስተ ቅዱሳን ምሊተ ክብር ምሊተ ውዳሴ የመዝገበ ጸሎት አቁራሪ ተማዓት ሰአሊ ተምረት ማምላክ ወዳዲታ አምላክ አማላጅነቷ ከሁላችን ይሁን። መልካም በዓል ንቅስ መልካም ቀን የተባረከለት ያድርግልን። የቅዱስ ሚካኤል ጥበቃ ዘውትር ከኛ ጋር ይሁን አሜን። ምን አይነት ነፍሳት ነው ቅዱስ ሚካኤል ከሲኦል የሚያወጣው የሚሉን እና ያለ ነው። ቅዱስ ሚካኤል ወዳጆች፣ እንዲሁም ክርስቲያኖች እንኳን ለቅዱስ ሚካኤል አመታዊ በዓሉ በሰላም አደረሳችሁ። ሚካኤል ማለት በዕብራይስጥ ቋንቋ ሚ መኑ ከመ ኤል አምላክ ማለት ሲሆን በአንድነት ሲናበብ መኑ ከመ አምላክ እንደ አምላክ ያለ ማን ነው ማለት ነው። የስሙ ትርጓሜ አንድም ለእግዚአብሔር አሸናፊ ድል አድራጊ የቸርነት መገኛ መዝገብ ማለት ነው። ገና ነው መላእክት። ቅዱስ ሚካኤል ዲያብሎስን ወደ ጥልቁ ጥሎት በእርሱ ምትክ ከሁሉ የበላይ ሆኖ በተሾመበት በዚህች ዕለት በባሉ መታሰቢያ በኅዳር 12 ቀን የክብር ባለቤት በሆነ በእግዚአብሔር ፈቃድ ክንፎቹን ወደ ሲዮል ያወርዳል፣ አጣነንም ወደ አዲሲቱ ምድር ያወጣቸዋል። ይሄውም የመላእክት አለቃ የቅዱስ ሚካኤል ሰራቢት ይሆናል። ይቅርታ የተደረገላቸውና ምሕረት አግኝተው በአንድ ጊዜ በክንፉ ያወጣቸው ስፍር ቁጥር የላቸውም። መና እናንተ ፈርዶባቸው ሲወል ይወረዱ ምዕመናን ነው እንጂ አይዛብን ሁሉ ጠቅልሎ አይዝም። ቅዱሳን ሁሉ በቃል ኪዳናቸው ሲታመኑ የነበሩትን ሰዎችን ነው ከሲወል የሚያወጡ እንጂ አምኖ ደግሞ በቃል ኪዳናቸው ያልተማጸነ ሊያወጡ አይችሉም። በመጀመሪያውንስ በቃል ኪዳናቸው ከታመነ እንዴት ሲወል ይወርዳል ከተባለ፣ አንድ ምሳሌ እናንሳ። ሰንበትን ያከብሩ የነበሩ ግን ደግሞ ሲወል ይወረዱ ሰዎች እንዳሉ በመጽሐፍ ይናገራል። ሰንበትን ስላከበሩ ብቻ ወደ መንግሥተ ሰማያት ሊገቡ አልቻሉም። በተለያዩ ኃጢአቶች ተይዘው ሰንበትን ብቻ በማክበራቸው ገነት ሊገቡ አልቻሉምና ግን ሰንበት ሲደርስ አርብ ከሲኦል ይወጡና ቅዳሜና ወደ ናርፎ ተመልሶ ወደ ሲኦል እንደሚመለሱ በዕለተ ምጽአትም አርብ እንደወጡ በዛው እንደሚቀሩ መጻፍ ይናገራል። እንድርሳን ሰንበት ላይ። ስለዚህ ዛሬም ቅዱስ ሚካኤል የሚወጣቸው ነፍሳት በሱ ቃል ኪዳን ሲታመኑ የነበሩትን እንጂ አይዛብንም፣ ያላመኑትንም ጨምሮ ያወጣል ማለት አይደለም። ስለዚህ የቅዱስ ሚካኤልን ዝክር ማዘከራችን ለዚህ ቀን ይጠቅመናል፣ ከሲኦል እሳትም ያድነናል። ቅዱስ ሚካኤል ይህንን በየአመቱ ወደ 42 ቀን እንዲህ ያደረገ እልፍ ነፍሳትን ያወጣል። የቤተ ክርስቲያን ወገኖች የሆነትን ሁሉ እንዳሰራቸው ወደ ምሕረት ቤት ወደ ኢየሩሳሌም ሰማያ ቤት ይወስዳቸዋል። ከዚህም በኋላ ወደ መጋረጃ ውስጥ ይገባል። በስለት ምድራዊና ሰማያዊ ስለሆነች ምሕረቱ ከመንበሩ በታች ይሰግዳል። ስለ ውሃ ምንጮች፣ ስለ ወይን ቦታዎች፣ ስለ ምድር ፍሬዎች፣ በምድር ላይ ስለሚኖሩ ስለ ሰው ልጆች ነፍስ ሁሉ፣ ስለ እንስሳት፣ ስለ ሰማይ ወፎች፣ ስለ ባህር ሰዎች፣ በምድር ላይ በባህር ውስጥ ስለሚንቀሳቀሱ ፍጥረታት ሁሉ የምሕረት ባለቤት ከሆነ ከአብ ዙፋን በታች ሁልጊዜ በማመስገን ይሰግዳል። ልመናዋንም እስከሚሰማና የምሕረት ቃልን እስከሚያስተላልፍ ድረስ ከእግረ መንበሩ ስራ ይነሳ። ለዚህ ዓለም ምረትን የሚለምኑ ቅዱሳን መላእክት በየዓመቱ በደራስ ሮለ ተቀም በእግዚአብሔር የዙፋና ወደ ምረት ዙሪያ ተሰብስበው ስለ ሰውና ስለ እንስሳት ሁሉ ምረትን የሚለምን ቅዱስ ሚካኤል ከመጋረጃው ውስጥ በወጣ ጊዜ ቸርና ማሪ አብ ለቅዱስ ሚካኤል የሰጠው ልብሱን እነዚያ መላእክት ይመለከታሉ። ይቅርታ ለማግኘት ምልክታቸው እሱ ነውና፣ ስለዚህ እነዚህ ቅዱሳን መላእክት በምድር ላይ ምረት እንደተደረገ ሰውንም እንስሳትንም ይቅር እንዳለ በዚህ ዓለምም የሚሆነውን ሁሉ አይተው ቅዱስ ሚካኤል በለበሰው ልብስ አምሳል ያውቁታል። ስንክሳሩ እንደሚ ይህ ይሄ እጅግ የከበረና ገናና መልአክ ቅዱስ ሚካኤል ከቅዱሳን ሰማዕታት ጋር በመሆን ገድላቸው እስኪፈጽሙ ድረስ የሚያጽናናቸውና የዘወትር ጠባቂያቸው ሆኖ የሚራዳቸው እርሱ ነው። እርሱ ያረዳው ቅዱስ የለም፣ መከራውንም ያላስታገሰው ሰማዕት የለም። ለቅዱሳን እንዲ እንደ ጓደኛቸው ሆኖ ሲጠብቃቸው ይኖራል። ነገር ግን ቅዱስ ሚካኤል ለአጣን አምላካቸው ለካዱ ሰዎች ደግሞ በቁጣ ለመቅሰፍት ይመጣባቸዋል። ሰናክሬም በእግዚአብሔር ላይ ክፉ በመናገሩ በአንዲት ሌሊት ብቻ 185 ሺህ ሰራዊቱን ቅዱስ ሚካኤል በብርሃን ሰይፉ ፈሽቷቸው አድባለች ሁለተኛ ነገስት ምዕራፍ 19 ቁጥር 35 ሰላሳ ኢሳያ ሰላሳ ስድስት እግዚአብሔርን ለሚወዱና እርሱን ለሚያከብሩ መታሰቢያ ለሚያደርጉለት ግል ከሚፈልጉት ነገር ከጣ ያሳጣቸውም ዘውትር የሚጠብቃቸዋል። በኋላም በአማላጅነቱ ከሲኦል ልሳት ያድናቸዋል። ሆ ሆይ ገናናና ክብሩ መላእክት ቅዱስ ሚካኤል ያደረገው ተአምር ይህ ነው። የእግዚአብሔር ወዳጅ መታሰቢያ ያደርጉ ነበር። በኋላ በአገር ውስጥ ችግር በሆነ ጊዜ ለቅዱስ ሚካኤል ድረስ ቸገራቸው። ዱራተወስም ሽጦ ለመላኩ በዓል መታሰቢያ ያደርግ ዘንድ የርሱንና የሚስቱን ልብስ ይዞ ወጥቶ ሄደ። የመላእክት አለቃ ቅዱስ ሚካኤልም በታላቅ መኮንን አምሳ ለዱራተወስ ተገለጠለትና ወደ ባለ ጸጎች ሄዶ በርሱ ዋስትና በአንድ ዲናር አንድ በግ እንዲወስድና፣ ሁለተኛው ወደ ባለ ስንዴ ዘንድ ሄዶ በርሱ ዋስትና ስንዴ እንዲወስድ፣ ዳግመኛው ወደ አሳ አጥማጅ ዘንድ ሄዶ አንድ አሳ እንዲወስድ፣ ነገር ግን ከቤቱ ሳይደርስ መንገድ ላይ የአሳውን ሆድ እንዳይቀድ ነገረው። ዱራተወስም እንደታዘዘው አደረገ። ወደ ቤቱ በተመለሰ ጊዜ ቤቱ ሁሉ በበረከት ተሞልቶ አገኘው። እሱ እጅግ ተደስቶ የዚህን ክቡር መልአክ መታሰቢያውን በዓል አደረገ። የተገለጡ መዳሪዎችን ድዎችን ጠርቶ አጠገባቸው ከዚህም በኋላ ለዱራታውስና ለሚስቱ ቅዱስ ሚካኤል ሁለተኛ ተገለጠላቸው ዱራታውስንም የአሳውን ወደ እንዲሰነጥቁ አዘዘው በሰነጠቀውም ጊዜ ሦስት መቶ የወርቅ ዲናር በአሳው ውስጥ ተገኘ ቅዱስ ሚካኤል ዱራታውስንና ሚስቱ ቶብስታን እንዲህ አላቸው ከዚህ ዲናር ወስዳችሁ ለባለ በጉ ለባለ አሳው ለባለ ሰንዲ ወዳችሁን ክፈሉ የቀረውን ለፍላጎታችሁ ይሆናችሁ እግዚአብሔር አስቧቸዋልና በጎ ስራችሁን መስዋዕታችሁን ምጽዋታችሁን አስቦ በዚህ ዓለም አሳመረላችሁ በኋላኛው መንግስተ ሰማያት ተዘጋጅቶላችኋል አላቸው እነርሱም ይህን ነገር ሲሰሙ ደነገጡ የከበረ ገና ነው መልአክ ከመከራችሁ ለያዳንኳችሁ የመላእክት አለቃ እኔ ቅዱስ ሚካኤል ነኝ። መስዋዕታችሁን ምጽዋታችሁን ወደ እግዚአብሔር ፊት ያሳረኩት እኔ ቅዱስ ሚካኤል ነኝ። አሁንም በዚህ ዓለም ከበጎ ነገር እንድታጡ አላደረጋችሁም አላቸው። ይህንንም ከነገራችሁ በኋላ ወደ ሰማያት ወጣ። እነርሱም በፍርሃትና በክብር ሰገዱለት። ለቅዱስ ድሮታዎስና ለሚስቱ የደረሰ ቅዱስ ሚካኤል ዛሬም ለኛ በህይወታችን ይደረስልን። እንኳን ያደረሳችሁ ቆይ የተከታተላችሁትን ይመስላል ለመምሮቻችን እግዚአብሔር አምላክ ቃል ህይወትን ያሰማልን። እኛም በሰማነው ሰላሳ ስልሳ መቶ የአማሩ ፍሬዎችን ለማፍራት ያብቃል። መልአኩ ቅዱስ ሚካኤል በምልጃው በረዳትነቱ አይሌን ከአምላክ ያስጣርቅን። ለማለት ወዳለው በሌላ ጊዜ እስክንገናኝ እጅግ አከብራቸዋለሁ። ቸር ቆዩልኝ።